ከሌላ ሌላ ሰው ጋር ስጫወትም ይመጣል። ሞንጋ ነበር ቅድም። ከሞንጋ ስጫወት ሌላ ቦታም ብገባ ሌላ ቦታ ይሄዳል። ጊፍተር ነው እንደ እሱ እኔን እየተከታተለ እንጂ፣ የምን ጊፍተር ነው ደግሞ? ከእነሱ ጋር በቃ ጨርሶ እንጂ አባቴ ይሙት ነገም ይመጣል። ስላለቀበት ነው የዛሬው ቦታ አልቋል።

ምንድን ነው? ዘፈኑን ክፈት ለእኔ። እንት ጊፍተሮች ማመስገን ነገር ነው። አየሁ እኮ ወንበር ተነስቶ

ዮራቲ ልበሳቸው እንዴዛይ ማይ ብራዘር ቢጂ አንተ شدስ ሽግፍታ አይደል ይሄና ማናና የቢስ ማይ ብራዘር ቅድም እኮ ወጥረን ስላልተናገርን እንጂ እናሸንፈው ነበር። ኤሊሚኔሽን ጫወት የመጨረሻ መለያያ ኤሊሚኔሽን። እስኪ እናያለን። እኔና ኤርሚ ፋይናል ከደረስን መቶ ከሰጠት እናያለን። ዲቦራ ለማስቀጣት ነው ሁሌም የሚመጣው። እኔ አይመስለኝም እንደዛ

ይህ እናሳያለን። አባ ጨለመ ዲቦራ በቃ ችግር አለባት። እሺ ምን አይነት ምን

ነገር ሌላ ነገር የለ።

ሰላጣ ልብላ ሳላድ ልብላ፣ ቀበላለሁ በቱና ሳላድ ብላለሁ። እስኪ ስንት ይቀረኛል? ፍራግመንቴ ወረደብኝ። ቦታ ቃላቸዋ ማታ አንዴ እንኳን ባልገባ ማታ ባላስተካክለው አይኔ ሁለት አይኖች የጠፉ ስልሳ አንድ ፐርሰንት ነኝ። ስንት ሺ ነው የሚያስፈልገኝ? እስኪ ቼክ አድርጉልኝ። እዶች እስኪ ጋይስ አንድ ጋላክሲ ስጡኝ። ቆይ ሌዮ በማርያም ከቻላችሁ ሺ ደብሉ ትሪፕሉ ላይ አንድ ጋላክሲ ሰጡኝ አላችሁ ለማየት ምን ብዬ ውድል ደውላ በቴክስት እኮ አወራኋት፣ ነገረችኝ። ሜዱላ የቴንኪ ወይ ሜዱላ የሆነን ሰው ስሰድብ ያስድብ ነው የሚመጣብኝ። ሜዱላ ቴንኪ ሰማሽ። አስራ ሶስት አበባ ሰጡ አስራ ሶስት ሰዎች አወረዋት እኮ ጻፍኩላት። መልሶ አጥጋቢ አይደለም እንዳ ያንሻነፍሽ። ባክን አውጣ ልዘጅል

ጋይስ ሽፕሪ እንጠቀም ኤሪ ነው ጋይስ፣ ኤሪ ነው። እኔ አላቅም። እንሰጠው እንደሆነ ሜዱላ ቴንኪ እኔ አላቅም። ጋይስ በቃ ተውኝ፣ በቃ ተውኝ። እኔ ምንም አቆ ታሪክ የለም፣ ተውኝ። በማርያም ሁፍ በቃ ተውኝ፣ እኔ ዝም በሉኝ። ቀኑ ሙሉም እኔ አልተጫወትኩም ራሴ። እኔ ምን አውቄ ውዶች እንደ

ታብታብ አድርጉልኝ ወጥቼ ልግባ አራት በልቼ ልምጣ። ስማሙስ ቅዱስ እራበኝ። ምግብ ቀን ሙሉ አልበላውም። ረ እኔም ምግብስ መቼ ነው በስነስርዓት እንደ እንደሰው የምበላው? ምግብ አልበላም እኮ እግዚአብሔርን ተይዣለሁ። በልቼ ልመለስ። ሀሳብ ምን ልብላ? ሳላድ በቱና ልብላ? ዝም ብዬ ልስራ፣ አዎ ልስራ ልስራ እና ወዲያው መለሳለሁ። ሳላድ ሰላጣ ስለሆነ አዎ አይቆይም። ቶሎ ብዬ የታጠበ ነው፣ ጥብጥብ ድጋሚ አርጌ፣ ቲማቲም፣ ሽንኩርት ምናምን፣ ቱና ምናምን አርጌ ልብላበት። ሌላ ምግብ መብላት አልችልም። ኦርደር አርጌ እኔ እኮ ከምግብ አለም ለመራቅ ባአንተ ኤርሚ

ሁሌ ሁለት አር የሚበራው አንድ አር የሚጠፋ የነበረው ትናንትና ማታ ብቻ ስላልገባው ጠፋ ጠፋ። አንድ ብቻ ቀረኝ። እቺ አንዷ ደግሞ ሄደች። ቤቱ ነው የምገባው። ሙዚቃ ምን ነው? ቻው፣ ጋይስ ጥፍሬ ጥፍሬን ስነቅል ያደርገው ዚ ጥፍሬ እንዴት ዳሜጅ እንዳረ